ገድለ ቅድስት አርሴማ ዘሠኔ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን ገድል እንጀምራለን። የቅድስት አርሴማ ማላጅነት ከሁላችን ህዝበ ክርስቲያን ጋር ለዘላለሙ ይኖር፣ አሜን። በነጋም ጊዜ ንጉሱ ወደ ፍርድ አደባባይ ቅዱሳኑን ያመጧቸው ዘንድ አዘዘ። ንጉሱም ፊታቸው እንደ ፀሐይ እያበራ ልብሶቻቸውም እንደ በረዶ ነጭ ሆነው አያቸው። የፊታቸውን መልክ ደስተኛና ብሩህ ሆኖ ከጫጉላው እንደወጣ ሙሽራ ይመስሉ ነበር። የእስር ቤት ጠባቂውን በፍጥነት ጠርቶ ተቆጣው። እህል ያበላሃቸውና፣ ነገስታትና መኳንንት የሚለብሱትን ይህን የክብር ልብስ ያለበስካቸው ለምንድን ነው? የሚጣፍጥ የወይን መጠጥንስ ያጠጣሃቸው ለምንድን ነው? አለው። የእስር ቤት ጠባቂውን መለሰ እንዲህም አለ፣ ጌታዬ ሆይ እህልንና ውሃን እንዳልሰጠኋቸው ይህንንም ልብስ እንዳላለበስኳቸው በእውነቴ ይነግረሃለሁ። ነገር ግን ሳይበሉ ይጠግባሉ፣ ሳይጠጡ ይረካሉ፣ ሳይታጠቡ ይነጻሉ። እነሆ ከበሉና ከጠጡ ሰባት ቀናቸው ነው። እኛም የመታታቸውን ጥበብ አናውቅም። የልባቸውን ጥናት ጠባይ መመለስና መናገር አንችልም። ፈጽመው ያስፈሩናልና በስጋቸው ሁል ጊዜ የጥጋብ ቅንጦት አይተዋቸውም። ንጉሱም የእስር ቤት ጠባቂውን ይህን ሁሉ እንዳልሰጠሃቸው ማልልኝ አለው። ማለም እንዲህም አለ ሕያው ጌታዬ የተዘጋጀው የመንግሥት ዙፋን አዳራሽ፣ የሚያስፈራው ግርማህ፣ የተሳለው ሰይፍህና ጦርህ ይሰንጥቁኝ ይውጉኝ፣ አንገቴን ይቁረጡኝ ለእነዚህ ሰዎች ከክፋት በቀር መልካም አድርጌ ቢሆን የእስር ቤታቸውን በር አልከፈትሁም፣ የበራቸውንም ቁልፍ አልከፈትሁም። ነገር ግን በዚች ሌሊት በእስር ቤቱ ውስጥ ብርሃን በላያቸው ወረደ፣ እንደ ጠዋት ብርሃንም ሆነ። እኛም ከዚህ ትልቅ የብርሃን አምድ የተነሳ ደነገጥን፣ ተንቀጠቀጥን። ያን ጊዜም የሚበሉትንና የሚጠጡትን የሰጣቸውን እንጃ። ተቆጣውም፣ እንዲህም አለው እንደ ክርስቲያን ዘመዶቻቸው ለስጋቸው እንደማይራሩና ለራሳቸው ምህረት የሌላቸው የልባቸው ክፋት የማይተዋቸው የነዚህን መታተኞችና አሳቾች ምታት የምታይ አንተ ነህን? አለው። የእስር ቤቱ ጠባቂም ለንጉሱ መለሰ ይህን ሁሉ ካላየህ ነገሬን አታምነኝም። ዛሬም በዚች ቀን ያየሁትን ነግረህ ዘንድ ስማኝ አለው። ከሌሊቱ ምኩሌታ በእነዚህ ሰዎች ላይ ሃያ ሰባት አክሊሎች ወረዱ። በኃይለኞችም ጎልማሶች እጅ ወደ ውስጥ ገቡ። በዋጋም ምሳሌ የላቸውም። ከዚያ በኋላም ከእነርሱ የሚያንሱ መጡ። እኔም በብርሃን አክሊል ከእነዚህ ሁሉ የሚያንሱ እነዚህ አክሊላት ምንድን ናቸው? አልኩ በልቤ። ከእነርሱም አንዱ መለሰልኝ፣ የምታምንና የምትበረታ ብትሆን ብርሃኑ እስከ ጠዋት ይመላል፣ አንተንም በአደባባይ ለሰማዕትነት ያቀርበሃል አለኝ። መለስኩለት፣ አቤቱ ይቅርታህና ምሕረት ይድረሰኝ። እንዴት ሰማዕት እሆናለሁ? እኔ አረማዊና ጣዖት የማመልክ ሰውን፣ አልኩት። መለሰልኝም እንዲህም አለኝ፣ በንጉሱ ፊት በምትቆምበትም ጊዜ ለአንተ የእውቀት ጥበብ ይላክልሃል ጸጋም ይሰጥሃል። በምርመራ ጊዜ የምትናገረው አንተ አይደለህም በላይህ ጸጋ ይላክልሃል እንጂ በላይም ይናገራል። እነሆ አንተ ይህችን ነገር በተናገርከኝና በመርመርከኝ ጊዜ አስታወስኳት፣ መጀመሪያ በልቤ ረስቻት አለሁና። ንጉሱም መለሰ እንዲህ አለው፣ ከህይወት ይልቅ ሞትን አሁን እሰጠሃለሁ። የማይሆነውንና የማይጠቅመውን የቅዠት ሕልምን ስለታመን የሰዎችን አክሊሎች ተስፋ ስታደርግ ራስህንና የዚህን ዓለም ኑሮ ታጠፋለ። ይኸውም ክብርና ብልጽግና ነው። ልጆችህና ሚስትህንም ትተዋለ። አዎን ሰማዕት ሆን ዘንድ እወዳለሁ። በእነዚህ ክርስቲያን ሰዎች አምላክም አምናለሁ። በሰማዕትነት ደማቸው ጠመቃለሁ አለ። ያን ጊዜም ንጉሱ ተቆጣ። ያንን የእስር ቤት ጠባቂ በሰይፍ ራሱን ይቆርጡት ዘንድ አዘዘ። ወደ እነዚህም ቅዱሳን ተመልሶ ተስማማ። ዳግመኛም እጆቹን ዘርግቶ ወደ ቡርክትና በዜታርሴማ ቅድስት ተመለከተ። በንጉሱም ዘንድ ቆማ አያት። ጮኸም፣ እመቤቴ ብጽዕት ቅድስት አርሴማ ሆይ በጸሎትሽ አስቢኝ፣ መንገዴን ያብራልኝ፣ ለኃጢአተኛውና ለበደለኛው የጽድቅን አክሊል ይሰጠኝ ዘንድ ወደ እግዚአብሔር ምሕረት ለምኝልኝ፣ ምሕረታቸውና የእነዚህ ቅዱሳን ሰማዕት ጸሎታቸውም ትድረሰኝ አለ። ከሰማይም ቃል አሜን አለው። እነዚህም ቅዱሳን ሰማዕት ባዩ ጊዜ እግዚአብሔርን ፈጽመው አመሰገኑት። አረማዊ ሲሆን በአንዲት ቃል አመነ። የዚህን ሰው ንስሐ ስለተቀበለም አመሰገኑት። አባቶቼና ወንድሞቼ ሆይ እስኪ አስቡት፣ ይህንንም ልብ በሉት። ይህን አረማዊ እንደመረጠው በአንዲት ጊዜም ወደ ደስታ ገነት እንዳስገባው እንዲሁ እኛንም ባለንበት ይመርጠን ዘንድ ሁላችንን የኢትዮጵያን ሕዝቦች ቅድስት አርሴማ ለዘላለሙ በጸሎትሽና በልመናሽ አስቢን፣ አሜን። ይህም ሰው ሰማዕትነቱን ፈጸመ። በድኑንም በምድረ በዳ ጣሉት። አውሬዎችና አሞራዎችም አልበሉትም መላእክት ይጠብቁታልና። ቅዱሳን ሰማያትም አደነቁት። ሰማየት መሆንን ቀድሟቸዋልና። ንጉሱም መለሰ ካለማወቅ ወደ ማወቅ ልባችሁ በውኑ አልተመለሰምን አላቸው። ቅዱሳን ሰማየትም መለሱለት ልብና እውቀት አለን በእግዚአብሔር አምላካችን ዘንድ ልባችን አልሳተም። አንተ ግን ልብና እውቀት የሌለ ፈጣሪን የማታውቅ ስለ ህሊና መታወር በጨለማና በሞት ጥላ ትቀመጣለህ። ስለ እግዚአብሔር አምላካችን ገድላችንና ሰማዕትነታችን እስከምፈጸም ድረስ ከኃጢአት እንቅልፍ የምትነቃበት ጊዜ የለም። ብትወድስ የቻልኸውን ያህል መከራን አዘጋጅልን። ወደ አምላካችን ፊት እንደ እርስ ዘንድ ፍርድህንም አፋጥንልን፣ በዚያም ዋጋችን እናገኛለን። ከእርሱ ዘንድ የለመንነውን ይሰጠናል። አንተ ግን ታሳዝነናለ፣ ታስለቅሰናለ። ከአባትህ ከሰይጣን ጋር ወደ ጋህንም ጥልቅ ስለምትወርድ ወደ አምላክህ ወደ እግዚአብሔር ተመልሰ ካልተጸጸትክ አሉት። ንጉሱም መለሰ የምዘገይላችሁ ስለ እናንተ አይደለም፣ በአንዲት ጊዜም ሞትን በሰጠኋችሁ ነበር፣ ስለ እናንተ እንዳታዝን የዚች መልካም ሴት ልቧ እንዳይጎሰቁልና እንዳይደክም እንጂ እናንተን በመውደድ በዓለም ያላትን ሁሉ ትታ ከዚህ መታለችና አሁንም ደግ ትሆን ዘንድ ንገሯት። እናንተንም እተዋችኋለሁ፣ ከስራታችሁም እፈታችኋለሁ። በዚህም ቅጣት አልቀጣችሁም ያለ ድካምና ሐዘን ትቀመጣላችሁ እንጂ ወደ ወደዳችሁትም ያለ ሐዘን እልካችኋለሁ አላቸው። ቅዱሳን ሰማዕታትም መለሱለት እንዲህም አሉት። በማይጠቅምህ ለምን ፈጽመህ ትደክማለህ? ነገር ግን ስትሰድብህና ስትቆጣ እንድንሰማ በአንተ ላይ የሚሆነውን ታምርና ድንቅም ታስረዳህ ዘንድ አንተ ንገራት። ለእኛስ የሰማያትና የምድር ንጉሥ ወደ ሆነው ወደ አምላካችን ፈጽመን እንሄድ ዘንድ የወደድከውን ስጠን። የዚህን ዓለም ኑሮ አንወድም። የዚህን ዓለም ኑሮ የሚያስብ ወደ እግዚአብሔር መንግሥት የሚገባ ሰው የለምና። ለእኛ ግን ስጋችን በምድር ቆመዋል፣ ነፍሳችን ግን እግዚአብሔርን ትታመነዋለች። እርሱ ረዳታችንና መጠጊያችን ነውና ወደ እርሱ ተወጣና ትደርስ ዘንድ ትወዳለች አሉት። ንጉሱም መለሰ፣ በስራ እየከፋችሁና በነገር የምትዋሹ የበደል ሰራተኞች፣ እኔ ስጋችሁን እንደ አመድና በነፋስ ፊት እንዳለትቤ አደርጋለሁ። እናንተ ቅድስተ አርሴማ የምትሏት አማልክቶቼንም የቀጠቀጠቻቸው የተረገመች የምታስፈራና የምታስደነግጥ ይህችን ሴት ካልነገራችኋትና በእጄ ካላሰኛችኋት ከእኔ ማምለጥ እንዴት ትችላላችሁ? እኔ ግን ስሟን በማሰብ ጊዜ ስጋዬ ሁሉ ይንቀጠቀጣል፣ ኃይሌም ይደክማል፣ የማይሻር ብዙ ምታት አላትና ቅዱሳን ሰማያትን መለሱለት፣ እንዲህ ማሉት፣ አንተ ግን ክፉና ጠማማ ነህ። ከዚች ቅድስት አርሴማ ግን የእግዚአብሔር ኃይል አይወገድምና፣ ስለዚህም ታስፈርሃለች፣ ታስደነግጠሃለች። ኖ በላያችን ቅጣትን አድርግ፣ ለዱር አውሬዎችም ስጋችን ስጥ፣ እነርሱ በፈጣሪያቸው ትእዛዝ ይጠብቁናልና፣ በእኛ ትእዛዝ ግን አይደለም። ጌታችንም ለቅዱሳን ተማሪዎቹ እነዚህም የአርማትያሱ ዮሴፍና የኢየሩሳሌሙ ኒቆዲሞስ ናቸው። ስጋውን ከሰጠ በኋላ ራሱን ከሙታን ጋር አደረገ፣ የሙታንን መጀመሪያ ሆነ። እኛም ማዳን ለሚችለው ነፍሳችን እንሰጣለን። ይኸውም አምላካችንና መድኃኒታችን ነው ስለ እኛ የሞተው፣ በእርሱም ሞት የፍጥረት ሁሉ መጀመሪያ በሆነው በአዳም በደል ከመጀመሪያ እስከዛሬ ድረስ የታሰሩትን ሰዎች ሁሉ አዳነ። ያን ጊዜም ንጉሱ እነዚህን ቅዱሳን ሰማዕት የስጋቸው ክፍል እስከሚበጣጠስ ድረስ በዱላዎችና ባለንጋዎች ይመቷቸውና ወደ እስር ቤትም ይወስዷቸው ዘንድ አዘዘ። በዚያም ከእነርሱ ለእያንዳንዳቸው 300 ግርፋት ይገርፏቸው ዘንድ ወታደሮቹም፣ እስከ ዘላለም ድረስ ኃይለኛ የሚያስፈራና ብርቱ የሆነውን ንጉሥ ለምን ታበሳጩታላችሁ? ለምንስ ትንቁታላችሁ? እያሉ ንጉሱ እንዳዘዛቸው አደረጉ። ከዚህም በኋላ እነዚህን ቅዱሳን ወደ እስር ቤት ወሰዷቸው። በዚያም ቡሩክት ቅድስት አርሴማን አገኟት፣ ሰላምታም ሰጧት በላያቸው የሆነውን ሁሉና ከጠላቶቻቸው እጅ እግዚአብሔር እንዳዳናቸው ነገሯት። እርሷም በቅዱሳኖቹ ላይ እግዚአብሔር ያደረገውን ተአምር ታደንቅ ነበር። በመጻሕፍትም ቃል መከረቻቸው፣ ቃሏም የሚጣፍጥና ከንፈሮቿም የሚጥሙ ናቸውና። ይህንንም ሲነጋገሩ ቡሩክት ቅድስት አርሴማን ወደ ንጉሱ ይወስዷት ዘንድ የንጉሱ መልእክተኞች መጡ። በአዩት ጊዜም ተንቀጠቀጡ፣ እንደ ቅጠልም ረገፉ። እርሷ ግን በጸሎቷ ኃይል አነሳቻቸው። ከዚህ በኋላም ወደ ንጉሱ አቀረቧት። በፊቱም ቆመች። በተንኮል ነገርም አንቺ ሴት ሆይ እንደምን አደርሽ ዋልሽ? መልክሽ ያማረ ነው፣ የፊትሽም ደም ግባት መልካም ነው አላት። ቡሩክት ቅድስት አርሴማ ግን በስድብ ቃል እየሰደበችና እየተቆጣቸው መለሰችለት፣ አንተ ውሻ እኔ ካንተ ጋር አልነጋገርም። ሐዋርያው ክርስቲያን ያልሆነውን እንዴት አደርህ እንዴት ዋልህ አትበሉት፣ እንዴት አደርህ እንዴት ዋልህ የሚል ቢኖር በስራው ወይም በአምልኮቱ አንድ ሆነ እንዳለው በቃልህ ነገር አንድ አልሆነም አለችው። ንጉሡም መለሰ፣ እኔ መልካምን ነገር ስናገርሽ፣ አንቺ ግን የስድብን ነገር በእኔ ላይ ታስቀድሚያለሽ አላት። ቡሩክት ቅድስት አርሴማም መለሰችለት በልብህ ውስጥ መልካም ስራ የለም። አንተ የምድር አውሬ ጉድጓድ፣ የትናንሾች ቀበሮች መሮጫ፣ የርኩሳን አጋንንት መጠጊያና የጅቦች ማደሪያ ነህ፣ ያለ አንተ ማደሪያ የላቸውምና አለችው። ንጉሡ መለሰ እንዲህ ማላት፣ ቡሩክት አርሴማን ይህን ሁሉ ስድብሽን እቀበለዋለሁ፣ በትግስትም አልፈዋለሁ። እኔ እወድሻለሁ አልጠላሽምና፣ አሁንም በወርቅና በብር ዙፋኔ ተቀመጭ፣ የንጉሥ ሚስት እንድትባይ፣ ነጫጭ ልብሶችን እንግዲህ ልበሽ፣ በአርማንያ ሴቶች ሁሉ ላይ ትነግሻለች። አንቺ ግን የፊትሽ ውበት ያማረ ነው፣ ልብሽ ግን ጠማማና የከፋ ነው። ሰው ፊቱ ያማረ ቢሆን ልቡም ያማረ ነው። ፊቱ የከፋና የተቋጠረ ቢሆን ግን እንዲሁ ልቡም የከፋ ነው። አንቺ ግን እንደዚህ አልሆንሽም። እኔም ስለ አንቺ አደንቃለሁ። የማይጠቅምሽን ስለያዝ ጠባይሽም መልካም አልሆነም። እኔ ግን ወደ እኔ ትመጭና ከእኔ ጋር ሰስኝ ዘንድ አስቀድሞ እመክርሻለሁ፣ አስተምርሻለሁ። ቅድስት አርሴማ መለሰች፣ ልብህ የደነደነ ሰነፍ ሆይ ኃጢአትህን ሁሉ ይቅር ይልህ ዘንድ ወደ አምላክ እግዚአብሔር ትመለስ ዘንድ በተሻለህ ነበር። ቃሉ ሕይወት ሸክሙ ቀላል ነውና ከእርሱ ዘንድ ምሕረትና ይቅርታ አለ። ትእዛዙ ሁሉ የታመነ ነው፣ መንገዶቹ ሁሉ ብርሃን ናቸውና ወደ ጽድቅ መንገድ ይመራሃል፣ ሞትና ሐዘንም ወደሌለበት። ልብህ ግን የተዘጋና የተለጎመ ሆነ፣ የክፋትም ሙዳይ ነው፣ የእሬት በደልም ገንቦ ነው። ፈጣሪህ እግዚአብሔርን መፍራት በልብህ የለምና፣ እኛን ግን ለወንድሞቻችን መልካም እንድናደርግ ለጽድቅና ለፍቅር ራሳችን ዝቅ እንድናደርግ አዞናልና። የአምላካችን ነገር ሁሉ የጠራና ንጹህ ነው። ንጹህ የሆነች ነፍስን ይወዳል፣ ለንጹሆች ማደሪያ ነውና። ነገር ግን የእርኩሳንና የቂመኞችን ጸሎት አይሰማም። ነቢዩ ዳዊት ደም አፍሳሽንና ሸንጋይን ሰው እግዚአብሔር ይጸየፋል እንዳለ፣ ዳግመኛም ሰው ግን ክቡር ሲሆን አላወቀም፣ ልብ እንደሌላቸው እንስሳ ሆነ ተመስላቸውም ከእህቶቻቸውና ከእናቶቻቸው ጋር የልብ እውቀት ስለሌላቸው እንደሚሰስኑ ሆኑ እንዳለው አንተም የልብ እውርና እውቀትን ያጣ ስለሆን ተመሰልካቸው ስጋህን ከዝሙትና ከርኩስ የምታነጻበት የለህም አለችው። ንጉሱን መለሰ ቡሩክት ቅድስት አርሴማን ስለ ክብርሽ ብዛት ከሩቅ የሚያይ አይን ሳለኝ የልብ እውር ስትይኝና ስትሰድብኝ፣ ይህንን ሁሉ በጸጋ እቀበለዋለሁ በትግስትም አልፈዋለሁ አላት። ቡሩክ ቅድስት አርሴማን መለሰች፣ እውር ብትሆንስ በደል ባልሆነብህም ነበር። አሁን ግን እውቀት የለህም። መድኃኒታችን ማንም ሌላ የማይሰራውን ስራ ባልሰራ ስራዬን አትመኑ፣ የአባቴን ስራ ብሰራ ግን እኔን ባታምኑ እናንተ ስራዬን እመኑ አይሁድን እንዳላቸው፣ እንዲሁም አንተ እኛን ባታምን አማልክቶች መስራት የማይችሉትን እግዚአብሔር በፊት በሰራልን ስራ እመን። አሁንም በጌታችን በኢየሱስ ክርስቶስ ስም እንድታምን እንጸልይልሃለን ከብዙ ዘመን በኋላም አምላክህን እግዚአብሔርን ታስበዋለህ። እርኩሳ መናፍስት ባስቸገሩህና ባሰቃዩ ጊዜ ስጋህን እስከምትበላና ደምህን እስከምትጠጣ ድረስም ያሳብዱሃል አለችው። ንጉሱን መለሰላት፣ ማመኔን ብትወጅግን ከእኔ ጋር ፍቅርን አድርጊ፣ ከትእዛዜም አትተላለፊ። እኔ ለአምላክሽ እገዛለሁና። ይህንንም ነገር በተናገረ ጊዜ መንፈስ እርኩስ ፊቱን መታው። ከእናትህ ማኅፀን ጀምሮ ያሳደግኩና በስራ ሁሉ ልብ አፍንና ብርታትን ስሆን በኃይሌ ብርታት የክርስቲያንን ልጆች እንድታስጨንቃቸው እስከ ዛሬ አደረስኩ። እኔን ለምን ተውኸኝ? እያለ ዛሬ ግን በክፋቷ ብዛት ሁልጊዜ ስለምታስቸግረኝ ስለዚች ሴት እግዚአብሔር አምላክን ታመልክ ዘንድ ወደድህን፣ አለው ዳግመኛም፣ ዲያብሎስ ስለዚች ሴት ፍቅር እኔን የረሳኸኝ ለምንድን ነው አለው። እሺ ብትኝ ለአምላክሽ እገዛለሁ አልካት። ያን ጊዜም አፉ እስከሚጣመም ድረስ በምድር ላይ ወደቀ፣ አፉንም ከፈተ እንደ ርኩስ በድንም ሆነ። ያን ጊዜም ውሩቅት ቅድስት አርሴማ ከንፈሮቿን ሳትገልጥ በመንፈስ ቅዱስ ፈገግ አለች። የምታመልካቸው አምላኮቻችሁ ገዳዮች ናቸው ያለው የነቢዩ ቃል ተፈጸመብህ አለችው። ዳግመኛም የአሕዛብ አማልክት አጋንንት ናቸው፣ እግዚአብሔር ግን ሰማያትን ፈጠረ። እምነትና መልካም በፊቱ ናቸው፣ ምስጋናና የክብር ልልና በመቅደሱ ናቸው አለ። ከዚህ በኋላም ንጉሱ በቁጣና በመዓት ከተነሳ ለርኩሳን አማልክቶቹ ይሰው ዘንድ ሰማዕታቱን አዘዛቸው። ይህንንም ሲናገር የጣዖቱ ካህናት መጡ፣ አማልክቶቹ እንደተሰበሩና እንደጠፉ ነገሩት። ቅድስት አርሴማ ወደ ቴያጥሮን አዳራሽ በመጣች ጊዜ አማልክቶቻችን ተሰበሩ። ዳግመኛም ካህናቱ መምጣቷን ከሰማን ጀምሮ አማልክቶቻችንን ተግተን እንጠብቅ ዘንድ እረፍት የለንም እንቅልፍም ቢሆን እያሉ ወደ ንጉሱ ጮሁ። እርሱ ራሱ ደዮስጣዖት እርሷን ስለፈራ በዱር እንዳለ የበረሃያና እንደ ሜዳ ውርንጫ ሌሊት ሁሉ ይጮሃል ከእርሷም ወደ ዱር ይሸሽ ዘንድ ይወዳል እያሉ ነገሩት። ስለዚህም ነገር ስለ እርሷ የምናደርገውን አጣን። አማልክቶቻችን በእርሷ ኃይል የተጣሉ የተሰበሩና የተበታተኑ ሆነዋልና እንደ እነርሱ እንዳታደርገን እኛም እርሷን እንፈራለን። የምንሰዋውን መስዋይትና የምናርደውን ላም የሚቀበለን አላገኘንም። የቂልቅያና የሶሪያ ሰዎች ቡሩክት ቅድስ ታርሴማ የሚሏት ይህች ሴት ካልሞተች አገራችን ሁሉ ይጠፋል፣ መንግስታችንም ትሻራለች፣ አማልክቶቻችንም ይተውናል። እኛንም ትተው ወደ ባህርና ወደ የብስ ወደ ምረዳም ይሄዳሉ። ዛሬም ወዮ ለለኛ ወዮ! ከጠላቶቻችን እጅ ማን ያድነናል? ምግባችንና ልብሳችን ማን ይሰጠናል? በየጊዜውና በየዘመኑ ዝናብ ማን ያዘንብልናል? ምንጮቻችን ማን ያመነጭልናል? የስራችን ስፍሬ ማን ያበዛልናል? ማን ይጠብቀናል? ማን ያድነናል? ህፃናቶቻችንና ጎልማሶቻችንን ማን ያሳድግልናል? ያለ እነዚህ አማልክቶቻችን ማን ይጠብቀናል? ይረዳናል? እያሉ ጮሁ። ያን ጊዜም ከእነርሱ አንዱ ተነሳ፣ እንዲህም አለ ንጉሥ ድርጣድስ ሆይ ይህችን ሴት መገደሏን ካላፈጠን አንተ በክፉ ሞት ትሞታለህ። ሁለተኛውም ተነሳ እንዲህ አለ ንጉሥ ሆይ እርሷን የምትወድ አትሁን፣ የእርሷን ፍቅር አታስብ፣ ጠባቂዋ ተበቅሎ በምድር ፊት ያጠፋሃል አለው። ይህች ሴት ለአንተ አይደለችም፣ ነገር ግን በአርማኒ ሀገሮች ሁሉ ያማረችና የከበረች ናት። ዳግመኛም በቂልቅያና በእስያ ምድር ተወልዳ ባደገችበት በእርሷም አገር በስራ ሁሉ እርሷን የሚመስል የለም። የሚሞት የምድር ንጉስ ሚስት የምትሆን ቢሆን ኖሮ የቂልቅያና የእስያ ንጉስ ሚስት ትሆነው ዘንድ ፈልጎ ባገኛትና ባጫትም ነበር፣ እርሷንም ወደ እኛ ባላካትም ነበር። አንተ ግን እርሷን ለማግኘት በአእምሮ ጉድለት በከንቱና በብላሽ ፈጽመ ትደክማለህ አለው። ያን ጊዜም ንጉሱ ተቆጣና ይህን የተናገረውን ከሁለት ክፍል ቆረጠው። ሁለተኛውም ተነሳና ቅድስት አርሴማ ስለሚሏት ስለዚች የምትደነቅና የምትፈራ ሴት እኔ ፈጽሜ ያደንቃለሁ አለ እርሷን የሚመስል በምድር ሁሉ አላገኘሁምና ከአባታችን አዳምና ከእናታችን ሔዋን ልጆች በሰማይ በታች ወይም በምድር ላይ ሥራዋ የሚያስደንቅ የመልኳም ውበት እጹብ ነውና በፀሐይ ላይ ያለ የብርሌን መልክ ትመስላለች ብርሃንን ወይም መብራትን ምንም አትፈልግም የሥጋዋ ንጽህና ነጭና የጠሩ ከሆኑ ሁለመናዋ የበራ ነውና አለ ንግስታትና መኳንንት ደምግባቷን ቢያዩ ከግርማዋ ከፍታ የተነሳ አድንቀው በሰገዱላት ነበር፣ ወርቅና እጅ መንሻም ባመጡላት ነበር። እኔም ጥላዋ እንዲ ያገኘኝ በእርሷ ዘንድ እሰግድላትና እገዛላት ዘንድ እወዳለሁ አለ። እርሱንም በሰይፍ ቆረጠው፣ ሁለቱም ሰማየት ሆኑ። ቡሩክት ቅድስት አርሴማ ሆይ የረዴትሽ ጥላ ሁላችን የክርስቲያን ሕዝቦችን ለዘላለሙ ይጠብቀን። አሜን